አስለም አልጫወትም በቃ እሷ አልጫወትም ብላለች እኔ አልጫወትም አንቺ ደኔ ጋር ትሆናለች እሷ ደግሞ ሌላ ሰው አስገብዘን ትላለች ላ ኧረ ጭራሽ አራርገው በቃ አለቀ በቃ እኔ ደግሞ የሆነ ሪከርድ ሰምቼ እሷ ናት የላከችልኝ እንጂ እኔ ትላለች እንዴ ራሷ አለካ እኔ ግን አንዳንድ ሰው ይረሳል እንዴ ኦ ራሷ ናት የላከችልኝ ከማሜ ጋር እንቀጣቀጥ ብላ እኔ ላኩላት አንዴ ነው እሱም ከዲቦራ ጋር ያለች አልተቀበለችኝም ለምን አልተቀበለችኝም ብዬ ጠይቀያታለሁ ከአምባ አልጫወትም በቃ ከቤታ ጋር ግደለኝ። እንደው ይኸው ሚካኤል እንደዚህ ቆማጣ ያድርገኝ። እኔ ማተበኛ ነኝ። ሚካኤል እንደዚህ ቁምጥ ያድርገኝ። ከቤታ ጋር ጌማ አልጫወትም። እዛ ፍቅራችን ይሻለናል በቃ ፍቅራችን ይሻለናል። ተሰተኝ እኮ ነው ደንሽ። እንደዚህ ቅጣት የለኝም። ከሪያ እንደዚህ ለምን እከራከራለሁ? ለምን እሳደባለሁ? ነው ነቅዬ አልሄድም። እንደዚያ አይሻልም የመሰራደብ ከመናናክ ነቅ ለመሄድ ነው አይደለ ክፉ ላለመናገር በቃ ይሄ ኮራጽ እኮ አንድ ሰው ካወቀበት እኮ ክብር ነው። በቃ ላለመናገር መጥፎ ነገር ላለመናገር ብላ ነው ወጣ ሄደች ማለት እኮ ማለት አለባቸው እንጂ ሌላ ሌላ ነገር ንግግር ራሷን አትላከች ምናምን ምናምን የሚያስብላል። በቃ አለቀ ምናምን አሁንም እኮ አሽቃብጠች ምናምን ሳይሆን ጌማ ልጫወት እንጂ ቤት አልወዳትም። አትኳለም አንቺ ገነት የምትባየ እዛች የቆሻሻ ውጪ አሽቃበጣች ነበር። አሁን አሁንም እኮ ተሷዋ ጋር ጌም አልጫወትም እንጂ ጠላታለሁ እያልኩለም። ኮርስ ወዳታለሁ ቤተሰብ ምንም አረገችኝ ወዳት አለው። አከብራታለሁ። አሽቃበጥ አይደለም ግን መከባበር የሚባል ነገር አለ። ማርያም፣ ጌም አለው ጌም ያ ሰው እንዳንተ ሲቀጣ አንተ እንደሱ ትቀጣለት ነው። ጌም ደስ የሚለው አንዱ እኔ ብቻ ልቅጣ አንዱ እኔ ልቀጣ የሚባል ነገር የለም። በቃ አለቀ። አዎ አንተ ምን አለበት? በተባ ስጠኝ፣ ቆይኔ እንደዚህ ተቋኩለህ ምናምን ስጠኝ፣ ና ስጠኝ፣ ስጠኝ

ከነፀውረው የድሮ ፎቶ ነው ወይስ ያሁን ፎቶ አዲስ? አዎ የድሮ የድሮ ፍሪዝ ያለ እዚህ ነው። ማከብር እንትን ሻምፓኝ አድርጌ ርችቱ አድርጌ እዚህ መሀል። አዎ ቅዳሜ ነው ወይስ እሑድ? ኡዲውን ሶስት በተሰበሰበት አካ አካ ነው። ኡዲውን ላሳይሽ ቆይ ቆይ ላሳይሽ። የአሞራውን አይሬፊክ እንተ አንተ አይሬፊክ አዎ ይሄ ያምራል በጣም አዎ። በዋትሳፕ ላክልኝ።

ነውባለምስ ሁሉ ጊዜ ባትሪ ባትሪ ብሎ ነው የሚወጡ። የሆነ ሰው ሲደውላቸው ወይ ሲደዋወሉ ሁለቱ እንደዛ ብሎ ነው የሚወጡት። አዎ፣ የወጋ ቢረሳ የተወጋ አይረሳም። እች ቀን እንዳትረሳ። ዛሬ ሐሙስ ቀን ነው። አዎ፣ አንዴ ሞሳው አንድ ሰላም ደውልኝ። እግዚአብሔር ፈልጋት መብራት ነይ ላይ የወጋ ቢረሳ የተወጋ ይረሳ፣ እንዳትረሱት። አዎ፣ ዶሮ ቢያልቅ ለሁለት ቀን ለሶስት ቀን ነው የሚያልቀው። አዎ፣ ምንም አረ አንቺ እኮ አ አ መጣለች እኮ ምን አገባሽ? በቃ ዶሮ ይዛልኝ መታለች ለማለት ነው። እናቴ ትሙት ብላኛለች። ብርቃችሁ ለእናንተ እንጂ ለሌላ ሰውማ ብርቃ አይደለም። አየሁ። አይ ቲ ሲው የእኔ ፍቅር፣ አውይዬ፣ ተመለስሽ። እንደ ዱባይ መጣሽ። ወላሂ፣ በይ ወፈርሽ።

ኮሜንት እንዲከፈትላችሁ ኮፕሊንግ አድርጉ። አንድ ሺህ ቁጭ ብላችሁ እዚህ አንድ ሺህ ሰው ያለው እኮ አይመስልም። እስኪ ቆሚ አዩዬ ክፈችላቸው፣ ይክርዬ ክፈችላቸው እና ኮፕሊንግ አድርጉ። አዩ ቁሚ ሲ አንዴ አንቺ ቁሚ ቁሚ። ውሽማይ ነው ዝም በይ አንቺ ዝም በይ፣ ውሽማይ ነው።